ጽናት ኪራን አልፈልግህም አለችው። ኪራ ደግሞ ከቤቲጋ ያን ሁሉ ጦርነት አሳልፌ ላንች ብዬ ያደረግኩትን ነገር በሙሉ ረስተሽ እንዴት አልፈልግህም ትኛለሽ በማለት ራሱን በገመድ አነቀ። አይገርምም፣ ብዙ ነገሮችን ባንቺ በኩል ታግሻለሁኝ ብዙ ነገሮችን አሳልፍ ያለውኝ አሁን ግን አንቺ ከመሬት ተነስተሽ አልፈልግህም ልትይኝ አይገባም አላት። እሷ ደግሞ ለእኔ ትዳርም ሆነ ምንም ነገር አትሆነኝም አለችው። የጽናት አባት ከክፍለ ሀገር መጡ። እናም ጽናት አሁን ትክክል አልሰራችም። ቤቲ ያን ሁሉ ዋጋ ብትከፍልም ግን ደግሞ የእኔም እጣፈንታ መጨረሻ ይሄ ነው። አንተ ለቤቲ አልሆንክም፣ ለእኔ ልትሆን አትችልም። በቃ የተረዳሁን ነገር እኔም ሴት ነኝ። ቤቲ አብዳ ራሷን ስታ ስትቀር የእኔም ሕይወት እጣፈንታ ነገ አንዷን ስታገኝ እኔንም ትተወኛለህ በማለት ባለመተማመን በጭቅጭቅ ተጣሉ። ከዛም ኪራ መጥፎ ውሳኔ ወሰነ። ከልብ የምታፈቅረው ቤት የነበረች ማለት ይቻላል። እናም የጽናት አባት ይህንን ሲሰሙ ማመን አቃታቸው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ ተከታተሉ። ዛሬ እንግዲህ በጣም በሚያሳዝን ሁኔታ ያልተጠበቀው ነገር ተፈጽሟል ማለት ነው ኪራን ጽናት በጣም ልቡን ሰብረዋለች። እኔ ኪራን በጣም የምታፈቅረው የምትወደው ይመስለኝ ነበረ። ብዙ ዋጋ ከፍለዋል። ነገር ግን አሁን ብዙ ጦርነትን አልፎ ለእሷ ብሎ ከቤቲ ጋር ያን ሁሉ መከራ አሳልፎ ዛሬ ደግሞ እሷ ለእሷ ያልሆንክ ለእኔም ልትሆነኝ አትችልም በማለት እንግዲህ ኪራን አልፈልግህም በቃ ብቸኝነቴን እመርጣለሁ መጀመሪያም ከአንድ አይሉ ሺህ ጊዜ ልቤን ያብርሃዋል ስለዚህ፣ አንተ ለትዳር አትሆነኝም አለችው። ኪራ ደግሞ ሌሎች ሴቶችንም ቢጎዳ ቤትንም ቢያሰቃይም ለጽናት ግን ተሸንፎ ነበር። ያም ሁሉ እያደረገ የነበረው ለጽናት ብሎ ነው እንጂ ከቤት ጋር ሆኖ እያስመሰለ መኖር ወይም መቀጠል አቅቶት አይደለም። ለሚወዱት ሰው ሲባል ብዙ ዋጋ ይከፈላል። እናም ኪራ ለጽናት ብዙ ዋጋ ከፍሏል። አሁን ላይ በፊት መከራን ቢያሳያትም ግን ደግሞ በመካከል ላይ ከቤቲ ጋ ቤቲን እወዳታለሁ በእኔ ተጎድታ ላይ በሚል ሰዓት የጽናትን ልብ ስለሰበረው ቂም ይዛበታለች። ለመጀመሪያ ጊዜ የምትወደኝ ከሆነ ያንን ልብ የሚሰብር ንግግር ልትናገረኝ አይገባም ነበር እናም እኔን ሰድበህ ለሰዳቢ ሰጥኸኛል። እናም ቦታሽን ወቂ እያልክም ብዙ ነገር ተናግረኸኛል። የሚወድ ልብ ደግሞ ይህንን ነገር አይናገርም፣ ልቤን የሚሰብር ነገር አይናገርም ነበር። እናም ስለዚህ እሷ ጋር መሆንህ እንዳለ ሆኖ እና ለእኔ ብለህ ከሆነ ያንን ቃላቶች ከአንደበትህ ማውጣት የለብህም ነበር በማለት እንግዲህ ብዙ ነገር በመነጋገር ኪራን አልፈልግም ብላለች። የጽናት አባት ያዩትን ያመኑትን መስማት አቃታቸው። የጽናት አባት እንግዲህ ልጃቸው እዚህ ደረጃ ላይ እዚህ ህይወት ላይ መድረሷ በጣም ተገርበዋል፣ ግራም ተጋብተዋል። ልጄ ትምህርት ትማራለች ብዬ ልኪያት፣ ጭራሽ ስራም ሰርታ ትቀይራለች ብዬ ልኪያት፣ ጭራሽ ሌላ ነገር ሙሲባ አመጣችብኝ በማለት ከሷ በላይ ደግሞ አባት አባትየው አዝነዋል የኪራ ነገር አሳስቧቸዋል። ናሆሚና መሩ ደግሞ የተፈጠረውን ነገር ማመናቃታቸው ኪራ አይደለም ለሴት ልጅ ይቅርና ለምንም ቢሆን ራሱን ማጥፋት እንደሌለበት ቢበዛ እንኳ በቃ ነገሮች ሲበዙበት በመጸጥ ራሱን እንደሚደብቅ ያውቃሉ። አሁን ግን ይሄ ነገር ተፈጠረ ሲባሉ ማመናቃታቸው አይገርምም እና ጽናት ምጉ ትወደዋለች ግን አልፈልግም ያለችው ጠልታው ሳይሆን ይጎዳኛል ብላ ነው። ለእኔ ጓደኛ ሲታማ ለእኔ ብለህ ስማ የሚባለው አባባል አሁን ላይ ጠቃሚ ነው በማለት ጽናት ይዘዋለች። ቤትን እንደዛ አጨልሏት የምትሆነውን ግራ ገብቷት መከራዋን ስታይ እንትን ያላሉትን አሁን ስታይ ስላየቻት አሁን የእሷን ነገር በማየት የእሷን ራሷን መሳትና እብደቷን በማየት በጣም በማዘን ነገም የኔ እጣፈንታ ወንድ ልጅ ነው ይቀየራል። ሌላ ሴት ብትመጣና ጣልቃ ብትገባ የኔም እጣ ፈንታ እንደዚህ ነው። በዛ ላይ ደግሞ የተናገርከኝ ነገር በሙሉ ከልቤ ውስጥ ተቀምጧል። ሰብሮኝ ስብርብር አድርጎ ደሙ እየፈሰሰ ነው። እናም ቤት ያጠገብ ሆና ለማስመሰል፣ እኔን የጠላ ለማስመሰል ብታስመስልም ግን የተናገርካቸው ነገሮች ማንነቴን ከፍ ዝቅ የሚያደርግ ስለሆነ አልፈልግም፣ ኪራዬ የራስህን ሕይወት ኖር አለችው። አይገርምም? ማንም ሰው ይህንን አልጠበቀም። እናም እሷ ደግሞ ይህን ስትለው በተናዳ ሳይሆን በጸባይ ነበረ። ህይወቷ ስለሚያሳስባት አሁንም የቤት አይነት ህይወትና እስከዛሬም በሱ ምክንያት የተቀጣችው ህይወት እንዳጋጥማ ስላልፈለገ እዋክህን ኪራዬ፣ ተረዳኝ። እኔ አንተን ጠልችህ አይደለም። ግን ደግሞ አብረን ልንሆን አንችልም። እኔ የራሴን ስራ ሰርቼ አባቴን መቀየር እፈልጋለሁ። አሁን ላንተም ያም እየተነሳ ሰራተኛ ሲሉኝ ከቤት ያነሰ የለ አንቺ ገረድ ስትለኝ የነበረው አንተ የሰደብከኝን አንተ የምትናገረኝን ነገር ይዛ ነበረ አሁንም እኔ እናንተ ትዳር ውስጥ አለመግባባት ቢምነሳ እንኳ አንቺ ገረድ እኔ ነኝ ከግርድና አንስቼ ሰው ያደረግኩሽ ማለት አይቀርም። ስለዚህ ቢጤን ፈልጌ ላግባ። እወዳለው፣ አፈቅራለው፣ አከብራለው። እዋክህን አንተም የራስህን ህይወት ኑር። ከዚህ በላይ እኔና አንተ አብረን መኖር አንችልም አለችው። ከዛ እሱ ደግሞ ይህን ልትይኝ እንዴት ትችያለሽ? በፍጹም ይህን ካልሽ ደግሞ ከልብሽ ነው ወይ? በማለትም ደጋግሞ ጠይቃት፣ አዎ ኪራዬ ከልቤ ነው። ግን ደግሞ በጣም ይቅርታ አንተም ልብ ተሰብሯል እኔም ልቤ ተሰብሯል። እስካሁን በተፈጠረው ነገር በጣም ይቅርታ በእህታዊነት የምትፈልገውን ነገር አደርግልሃለሁኝ፣ ግን ደግሞ በሚቸግርህም ከጎንህ ነኝ። ከዚህ ውጭ ግን እኔናንተ አብሮ የሚያንረን የትዳር መሰረት መሆን አንችልም። ቢጤን ፈልጌ ማግባት አለብኝ። አንተም ቢጤሄን ፈልገህ አግባ ስትለው፣ እመኜ ጽናቴ ከዚህ በኋላ እንደዚህ ሁሉ አድርጌ ልቤን ከሰበርሽው አይደለም መኖር መኖር ምን እንደሆነ ማስታወስ አልፈልግም፣ ራሴን አጠፋለሁ በማለት እንግዲህ ራሱን ገመድ ውስጥ እንደከተተ ግን ፈጣሪ ያልቆረጠበት ሰው መሩና ናሆሜ ደርሰው አድነውታል። ኪራ አሁን ሆስፒታል ይገኛል ማለት ነው። ከዛም እንግዲህ መሩና ናሆሜ የተፈጠረውን ፅናትን ሲጠይቋት እንደዚህ እንደዚህ እንደዚህ ነው ብላ ተናገረች። ያ ሁሉ ግፍ አልፋችሁ እንዴት ባጭሩ ተስፋ ልትቆርጭ ቻልሽ? ብለውም ሲጠይቋት እሷ ደግሞ ተውኝ እንጂ ለእኔንም ተረዶኝ፣ እኔን የተረዳኝ ማንም ሰው የለም። እባካችሁን እኔ እኮ አንድ ድሀ ነኝ። ቤቲ እፊቴ ስታብዳየሁት ፍቅር በሚባል ሀያል ነው። ስለዚህ ፍቅሬን ደግሞ እንደሷ ከመጠን በላይ ሁኚ መሰቃያት አልፈልግም። ኪራ ለእኔ ህይወት አስፈላጊ አይደለም። አሁንም አውላላው ሜዳ ላይ የተሻለ ሴት ቢያገኝ ጥሎኝ ይሄዳል። እኔ ሰራተኛው ነበርኩ እንጂ ፍቅረኛው ወይም ደግሞ ፍቅር ፈልጌ አልነበረም። ግን ከምትወደው ብዙ መስዋዕትነት ከከፈለችለት ሴት ግልብጥ ብሎ ወደኔ መጣ። አሁንም ነገ ጧት ልጅ በወልድ አብሬው ብኖር ሌላ ሰራተኛ ብትመጣ በራሴ ላይ ሊያችኛዋን ያዳራል ማለት ነው። ስለዚህ ተረዱኝ። እኔ ደግሞ ለአባቴ መኖር እፈልጋለሁ። ይህን አይነት ህይወት በህልሜም ላስበውም ሆነ ላየውም አልፈልግም ስለው ነው ይህንን ያደረገው አለች። ኪራና መራዊት በጣም ተናደዱ። ከዛም አማራጫቸው ምን ነበረ? ኪራ አባት ጋር ደውለው የኪራን አባት ታማል ሲሉትም ልምጣ ሲልም አይ አትምጣታሽ ይሎታል አሉ። ነገር ግን የመጨረሻው ደግሞ ውሳኔያቸውና ኪራንና ጽናትን ባንድ የሚያደርጋቸው ብለው ሲያስቡ የጽናት አባት መጥቶ መፍትሄ መፈለግ እንዳለባቸው ተመካከሩ። እጽናት አባት ጋር ደውለው መሩና መሩና ናሆሚ። ከዛም የጽናት አባት ልጅ የምን ሆነች ብለው ደነገጡ። ከዛም ምንም አልሆነችም ግን ደግሞ መጥተህ የምትፈታው ነገር አለ ጋሽ አሏቸው። ከዛም እሽ ብለው መጡ። የጽናት አባት የወለደ አያስችለውም። ከዛም ጽናትም ከዛ ቤት እንዳትወጣ መራዊትና ናሆሜ ያዟት። አባቷ ሲመጡ ያለውን ነገር በሙሉ ዝርዝር አድርገው ተነገራቸው። ማመን አቃታቸው። እ እኩ እኔ የኔ ልጅ የኔ ጽናት ናት ይህን ያደረገችው በፍጹም አታደርገውም። ጽናቴ ይህን አታደርግም። ታደረገችው ወይም ደግሞ ግልጽና ግልጽናት ለኔው ትነግረኛለች አሉ። መሩና ናኦሚ ጋሺ እንደዛ ሳይሆን አንተ መደበቅ ፈልጋ ሳይሆን የተፈጠረው ነገር ይሄ ነው። ክራ ጠጥቶ ስለመጣ ይሄ ነገር ተፈጠረ። ከዛም እሷም ቁስሏን ጸጥ ብላ ይዛ ስለነበረ ነብሰ ጡር ሆነች። ከዛም ቤቲ ደግሞ ልጇን በመርስ አጠፋችባት። እውነታዊ ይሄ ነው ሲባሉ አባቷ በጣም አዘኑ። ልጅ ሳት ሞትብኝ በቃ በማለት በጣም ተናደዱ። እናም መጨረሻ ላይ ግን በሷ ምክንያትም ቤቲ እንደዛ እንዳደረገቻት ሲያውቁ በቃ ልጄ በቤት ምክንያት ሳትሞትብኝ እዚ ደርሳለች ይመስገን ብለው ልጃቸውን እንደገና አቀፉ። ከዛም እንዲሁም ደግሞ ቤቴ ደግሞ አሁን ላይ ሌላ ነገር እንዳደረገች ሲነገራቸው አዘኑ። እናም አሁን ያ ሁሉ አድርጎ ድል በተጠናቀቀበት ጊዜ ኪራን አልፈልግህም ብላ እንዲታነቅ አደረገችው ጽናቴ ብለው ለአባትየው ነገራቸው። አባትየው ደግሞ በፍጹም ይሄ ነገር አይሆንም። በእውነተኛ ፍቅር መካከል ብዙ መስዋዕትነት ይከፈላል። ብዙ መስዋዕትነት ከፍላችሁ ልጃችሁንም አታችሁ፣ አሁን መለያየት የለባችሁም ብለው ጽናትን መክረው እንዲሁም ኪራንም ደግሞ መክረው ባንድ ለማድረግ ሞክረዋል። እናም ያልተፈጠበቀና ያልተፈጠረ ነገር በፍጹም ይሆናል ብለን ያላሰብነው ነገር ሆኗል ማለት ነው። ፅናት ለራሷ በመፍራት ነው። መጀመሪያም ኪራን እየፈራችው ነበረ። ራሷን በመፍራት ራሷን በመ በመጨነቅ የኔ እጣፈንታ ቤቴን ስታያት እፊቷ ስትጨልል፣ ያንም በማየት የኔም እጣፈንታ እኔም ሴት ነኝ፣ ነገ ጧት ምን ይደርስብኛል? ምን ያጋጥመኛል? እኔስ ይሄ ነገር ቢያጋጥመኝ በሚለው ከሁለቱም እየወደርኩት ነፃ ሆኜ ብቻዬን መኖር እፈልጋለሁ ብላ መወሰኗ ነበር። ግን ደግሞ ይሄን ውሳኔዋን ማንም ሊቀበላትና ማንም ሊያከብርላት ስላልቻለ ተመልሳ ከኪራ ጋ ታርቃ የምትኖርበትን መ መፍትሄ አባቷን መጥተው እያፈላለጉ ይገኛሉ። ስለዚህ እንደኔ እንደኔ ብዙ መከራዎችን አልፈዋል። አሁን ደግሞ በዚህ ምክንያት መለያየት የለባቸውን ባይኔ ቻናሉን ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ።